ወዝንቱ ሕጉ ለቤት ዘዲበ ርእሰ ደብር በተራራው ራስ ላይ ያለው የቤቱ ሕግና ሥርዓት ይህ ነው። ብፁዕ ወቅዱስ አባታችን አቡነ ማትያስ ፓትርያርክ በሰሊቃን ጳጳሳት የኢትዮጵያ ሊቀጳጳስ ጳጳስ አክሱም ወይ ከጌ ዘመንበረ ተክለ ሃይማኖት ብፁዕ አባታችን አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዓን አበው ሊቃነ ጳጳሳት፣ ክቡር ንቡረ እድ ኤልያስ አብረሃ የመንበረ ፓትርያርክ ጠቅላይ ጽህፈት ቤት የመንፈሳዊ ዘርፍ ምክትል ስራ አስኪያጅ፣ ረዳት ፕሮፌሰር ግርማ ባቱ የመንበረ ፓትርያርክ የኢኮኖሚና የማህበራዊ ዘርፍ ምክትል ስራ አስኪያጅ መጋቢ ታምራት አበጋዝ የአዲስ አበባ የሃይማኖት ተቋማት ዋና ጸሐፊ፣ ክቡራን የመንበረ ፓትርያሪክ ጠቅላይ ቤተ ክህነት የየመምሪያው ኃላፊዎችና ሰራተኞች በአጠቃላይ የዚህ ጉባኤ ተሳታፊዎች በሙሉ አይድኦሙ ስለ ዝንቱ ቤት ይቀቡ ኩሎ ስዕሎ ወትእዛዞ ወይ ግበርዎ ወዝንቱ ህጉ ለቤት ዘዲበር ሰደብ ስርዓቱንና ህጉን ይጠብቁና ያደርጉትም ዘንድ የዚህን ቤት ክብርና መልክ ንገራቸው በሚለው ቃል ክብሩ የተገለጠው የአገልግሎታችን መዳረሻ የሆነው የቤታችን ህግና ስርዓት በሮቱ እምነት ማንነታችንን ቀርጾ ከምግባር ሃይማኖት ጋር አዋህዶ ወደ እውነተኛም ወደባችን ወደ ወደ ክርስቶስ ለመድረስ የሚያበቃ ከውድቀት የምንጠበቅበት ህገ ርት መሆኑ የታመነ ነው። ከዓለም ሁሉ ከፍ ብሎ የከበረውና የተቀደሰው የእግዚአብሔር ቤት እውነተኛ መልክም። የተጨነቁትን ማረጋጋት ተስፋ ላጡ ወገኖች ተስፋ መሆን በሕዝቡ መካከል መተማመንን ማስፈን ፍቅርን፣ አንድነትንና ሰላምን ማወጅ ነው። የዚህን ቤት ትክክለኛ መልክ መውጫውንና መግቢያውን ሥርዓቱንና ሕጉን ተረድተን በማስተዋል እንድንኖርበትም የቤቱ ባለቤት ቅዱሰ ቅዱሳን ብሎ ሰይሞታል። ነገር ግን እለ ዓልቦም ህሊና ወልብ የዓቅቡ ግብሮም ወስርዓቶም በዘተዓዘዙ ናሁ ሌሊት እዴግኖ ለመዓልት ወፀሐይ እዴግኖ ለወር በከመ ተዓዘዘ አእምሮ የሌላቸው ማሰብ የማይችሉ ግዑዛን ፍጥረታት ከእግዚአብሔር በታዘዙት መሠረት ግብራቸውንና ወሰናቸውን ይጠብቃሉ። ሌሊት ትእዛዙንና ስራዋን ጠብቃ ቀንን ትከተለዋለች። ፀሐይም በታዘዘው መሠረት ጨረቃን ይከተለዋል። እያንዳንዳቸው እግዚአብሔር የወሰነላቸውን ሥነ ፍጥረታዊ ሕግና ሥርዓት በየመልኩ ጠብቀው ሲኖሩ በአራያ እግዚአብሔር የተፈጠረው የሰው ልጅ ግን የቤቱን መልክ ለውጦ በሕግና በሥርዓት መኖር ተስኖት ሕግን ሲተላለፍ ሥርዓትን ሲያፈርስ ይታያል። በእኛም የአገልግሎት ዘመን የዚህ ቤት ሰሪና አስገኝ የሆነው አምላከ ምሕረት እግዚአብሔር በሚደንቀው የፍቅር ዝምታ ታግሶን ነው እንጂ ዓለሙን ሁሉ አቅፎ በሚይዝ ልባቸውና በሰፊ ትከሻቸው ሁሉን ተሸክመው ሕይወታቸው የመላእክት ያህል ሆኖላቸው ለደካሞቹ ሲተጉ በኖሩት የቤቱን ሕግና ሥርዓት በሚያውቁት አባቶቻችን መንፈሳዊ ተጋድሎ ተጠብቆ የኖረውን የቤቱን ጥንታዊ መልክ የሚለወጡ ከምግባረ ሃይማኖት የሚያድጡ አንዳንድ ጉድሎቶቻችን መታየት ከጀመሩ ዋል አደር ብለዋል። በመሆኑም የቤቱ መልክና ሥርዓት የተዋበ እጅግ ከፍ ያለ ስለሆነ እኛን በክብር ከፍ የሚያደርግ መሆኑን መረዳት አቅቶን ከዓለም ሕግ ከስነ ፍጥረት ስርዓት በታች አሳንሰን ካየነው የቤታችንን ውበት በራሳችን እናጠዋል። የልዩነት፣ የጠብ፣ የጭቅጭቅ ቤትም ካደረግነው በክብር ፈንታ ሐሳር በከፍታ ፈንታ ውድቀት በራሳችን ላይ እንዳናመጣ የቤቱን ስርዓት ሕግ በጋራ ትብብር ወደ ነበረበት መመለስ ግድ ይለናል። ምክንያቱም እግዚአብሔር የሰራው አባቶቻችን የደከሙበት የቤታችን ጥንታዊ መልክ ሰላምና ፍቅር፣ ስምምነትና አንድነት፣ ቅንነትና አስተዋይነት፣ ጽናትና ደግነት ነው። እንዲህ ያለ መልክና ውበት ባለው ቤት ስንኖር ደግሞ የዓለም መልክ ሊታይብን አይገባምና መልካችን አምላካዊ አለባበሳችን፣ ሃይማኖታዊ አኗኗራችን፣ ሰማያዊ መሆን ይኖርበታል። ከቤቱ መልክ ወጥተን እርስ በርሳችን ከተለያየን ለማይጠገን ስብራት፣ ለማይታረም ስህተት የምንዳረግ እንሆናለንና አንድም ነገር ሳይጎልብን በፍጹም ደስታ የሚያኖረንን ይህን ቤት በክብር እንጠብቀው ወደፊትም ካለፈው ታሪካችን እየተማርን በቤቱ ሕግና ሥርዓት በጋራ ውይይት ስህተቶቻችንን እያረምን ትውልዱ ከእውነትና ከታሪካዊ መረጃ የራቀ እንዳይሆን መስራት የመሪነት ተግባራችን ነው። ብፁዕ ቅዱስ አባታችን ብፁዕ አቡነ ሳዊሮስ፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡራንና ክቡራት ልጆቻችን፣ የዚህ ጉባኤ ተሳታፊዎች ከሁሉ በተቀደሰው በዙሪያው ካሉት ሁሉ ከፍ ባለው የእግዚአብሔር ቤት እንደየደረጃችን ለአገልግሎት ስንጠራ ማዕርጉንና ሀብቱን የመከበር እሴቱንና አስቡን ብቻ ሳይሆን የሥልጣኑ ምንጭ፣ የተልእኮው ስምረት፣ የማዕረጉ ድምቀት ለሆነው የእግዚአብሔር መንፈስ ቅዱስ አሰራር በሚያመች ሕይወት ካገለገልን አገልግሎታችን በፍቅር ይጸናል የሚማርክ መዓዛ ቅድስና ያለው ሕይወት የሚዘከር ማንነት ይኖረዋል። በመሆኑም ከመንፈስ ቅዱስ ተለይተን እኛ ለእግዚአብሔር እንግዶች ነንና በእርሱ እየተመራን በተሰጠን የአገልግሎት ጊዜ እንቅፋቶችን ሁሉ በጋራ በማስወገድ ሐዋርያዊ መሠረት ያለውን አንድነታችንና ሰላማችንን በማጽናት በምድር ሆነን በሰማይ ሥርዓት እየኖርን ለሀገራችን እድገት ለቤተ ክርስቲያናችን መንፈሳዊ ማህበራዊ አገልግሎት መስፋፋት ከልብ መስራት ይገባናል። ሁላችሁም እንደምታስታውሱት እኔና ወንድሜ ብፁዕ አቡነ ሳዊሮስ ካሁን በፊት በዚሁ ቤት አብረን አገልግልናል። ሰውንና እግዚአብሔርን ለማገልገል ቅዱስ ሲኖዶስ በሰጠን የሦስቱ ዓመታት የአገልግሎት ዘመንም የልባችንን እልፍኝ ሰፋ አድርገን የሚጠበቅብንን ለመስራት የሁሉም ልጆቻችን አባቶች ሆነን ሁሉንም በኩልነት ለማገልገል እንሰራለን ብለን እናምናለን። ለቤቱ ክብር በሚመጥን በመልካም ምግባር በተጌጠ ሕይወት በዚህ መንገድ መስራትና ማስተዳደር ከቻልን ከየት ተነስተን ወዴት እንደምንሄድ ስለምናውቅ የተቀበልነውን አደራ ለመወጣት የቤተ ክርስቲያናችንን እውነት ከሕዝባችን ጋር ሆነን ለዓለም ሁሉ አሰምተን በመናገር ታሪካዊ ክብሯን መጠበቅና ማስጠበቅ እንደምንችል ምንም ጥርጥር የለውም። ብቻ እላችሁ ከሁሉ ጋር በሰላም ኑሩ ተብሎ እንደተጻፈው የቤተ ክርስቲያናችንን ልዕልና መንፈሳዊ ተልእኮዋንና ክብሯን በጠበቀ መልኩ ከመንግስት እና መንግስታዊ ካልሆኑ ተቋማት ጋር በትብብር መስራት ጉዳት ስለሌለው ከሁሉም ጋር መልካም ግንኙነት በመፍጠር የቀደሙትን ባለውለታዎችን ሳንረሳ ለሰሩ ስራ እውቅና በመስጠት የተጀመሩ የልማት ስራዎችን በማስፈጸም ሀገራችንንና ቤተ ክርስቲያናችንን ወደ ከፍታ የሚያወጣ በዓለም ዙሪያ ለሚገኙት ምእመናንና ለሌሎችም የሚጠቅም ስራ በመስራት ለተሻለ ውጤት እንበቃለን። ነገር ግን የማገዝ አቅም የሌለው ሰው ያማል፣ የማረም አቅም የሌለው ይሳደባል፣ የመደገፍ አቅም የሌለው ሰው ይጠልፋል፣ በመጨረሻም ሁሉም አብሮ ይወድቃል እንደሚሉት ምሁራን አብሮ ላለመውደቅ ከመጠላለፍና ከመተማማት ይልቅ መተባበር በመካከላችን እንዲኖር ሁላችሁን በጸሎትና በሐሳብ እንድታግዙን አበ ትዕግሥት በሆኑት ቅዱስ አባታችን ፊት አደራ እንላለን። ያለ ትብብር ምንም ነገር ማድረግ አይቻልምና የቤቱ ጥንታዊ መልክ አንዱ ያንዱ ምልአት መሆኑን ተረድተን ከወራጁ ከፍ ያለ ማድጋ አይሞላም፣ ዝቅ ያለ ማሰሮ ግን ይሞላል እንደሚባለው በጎን ምክር ለመምከር ራሳችን ዝቅ በማድረግ ከቅዱስ አባታችንና ከቅዱስ ሲኖዶስ የሚሰጠው መመሪያ እየተቀበልን በሞቱ የዳነውን በደሙ የከበረውን ሕዝበ ክርስቲያን መጠበቅና በአግባቡ ማገልገል ይኖርብናል። የመንፈስ ቅዱስ ልጅነትን ከማግኘት ጀምሮ ከንዑሳን ማዕርጋት እስከ አበይተ ማዕርጋት የደረስነው አባቶች እና በውስጥም በውጭም ያላችሁ የመንፈስ ቅዱስ ልጆቻችን ራስን ለቤተ ክርስቲያን ቀኖና በማስገዛት ከሐዋርያዊ መንበር የሚወሰነውን ውሳኔ የሚሰጠውን መመሪያ አክብሮ መቀበል ኦርቶዶክሳዊ ሥርዓት እንጂ ባርነት አይደለምና እርስ በርሳችን መነቃቀፉን ትተን ሰላማችን በማጽናት አንድ እንሁን። የቤቱ መልክ ሰላም ፍቅርና አንድነት ነውና ለክፉ ሳይሆን ለበጎ እንፈላለን። በመጨረሻም ባልተገባ ስለ ሕሊና የሚያየን ዓለም በመካከላቸው እንደገነት በተተከለች ቤተ ክርስቲያን እየኖሩ እፎ ሆኑ ለሙስና እንዴት ለጥፋት ሆኑ እንዳይለን ክፉኛ ከሚጎዱ የእርስ በርስ ልዩነቶች የሚጠብቀን የጋራ የሆነ የትኩረት አቅጣጫ እንዲኖረንና ነባሩን የቤታችንን መልክ እግዚአብሔር በሰጠን በቤቱ ሕግ ማስቀጠል እንድንችል ለሁሉም ውልደ ቤተ ክርስቲያን ጥሪያችንን እናቀርባለን። አገልግሎታችን ሰማያዊና መንፈሳዊ መግቦት ስለሆነ መጪውን ዘመን ከሩቅ ተመልክተን ላለውና ለሚመጣው ትውልድ የሚሆን በጎ ስራ የምንሰራበት በአንድ ልብ ሆነን ለተጠራንበት መንፈሳዊ ተልዕኮ የምንተጋበት ጊዜ ያድርግልን። የቅዱስ አባታችን ቡራኬ ይድረሰን። ወስብሐት ለእግዚአብሔር። ግንቦት 25 2017 ዓመተ ምሕረት አዲስ አበባ።